ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ እነሆ የጥቅምት 29 ቀን 2018 የዕለተ ቅዳሜ መረጃዎችን ይዘን መተናል። አብራችሁ እንድትቆዩ እየጋበዝን ወደ መረጃዎቹ እናልፋለን። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮለኔል ደመቀ ዘውዱ ተናገሩ። ኮለኔል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይ እኛ ሕግን አንፈልግም አንከተልም፣ ሰላምና በጋራ አብሮ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት፣ በኃይልና በመሳሪያ በማጓዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይነን፣ ሲሉ ተደምጠዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በሕወሓት ፕሮፓጋንዳ ተታለን የአማራን ሕዝብ የምንሸጥ አይደለንም የሚለው ኮለኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው የተከዘዘብ የህዝብ ዘብ ነው ብለዋል። ከህውሃት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ ያማራ ታገይነን እያሉ ለህውሃት አሉ። እኛ ግን የህዝብ መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ሲሉ ተደምጧል ወደ ሌላ መረጃ ስናልፍ ህዝቡን ቢለ ጦርነት ማለት አለበት ሲሉ የትግራይ ምሁራንና ባለሙያዎች ማህበር ተናገሩ። ህወሓትና አንዳንድ የጦር ጀኔራሎች የፕሪቶሪያ የተኩስ አቁም ስምምነት መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና ና የጦርነት ዝግጅት እያደረጉ ነው ሲል ማህበሩ ገልጿል። የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ ያንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጥሪውን አቅርቧል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ሲልም ተናግሯል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ፣ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያው የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችንና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢ ያንዣ ያለውን የጦርነት ድባብ ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንደዚሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸውም አሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረ ስላሴ ለዶይቼ ቬለ በተናገሩት ቃለምልልስ የትግራይ ህዝብ ፍላጎት ሰላም ነው። ሁለተኛ ጦርነት እንዳይመጣ እንጸለያለን። ሆኖም ግን እንደዚህ አይነት ጥሪ፣ የጦርነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊቱም ያሉም አንዱ ሀራ መሬት የሚባላለ ሌላው ደግሞ ቲዲኤፍ ትግራይ ውስጥ ያለው በመካከላቸውም ም ወደ ግጭት የሚወስዳቸው ነገር ስለሌለ እዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆነ ጥሪ አድርገዋል። ህዝቡ እምቢ ለጦርነት ማለትም አለበት ሲሉም ተናግረዋል። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱ ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ራሱ ህብረተሰቡ ለፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱ ተጽዕኖ ማድረግ አለበት፣ ለጦርነት እንቢ ማለት አለበትም ሲሉ ዶች ቨለ በሰጡት መግለጫ ተናግረዋል። ከዚሁ ከትግራይ ጉዳይ ሳንወጣ ስምረት ፓርቲ የትግራይ ጸጥታ ኃይሎች የኋላ ቀሩ የህወሓት ቡድን መጠቀሚያ እየሆናችሁ በመሆኑ የትግራይን ህዝብ እናንተ የጸጥታ ኃይል አባላት በጥርጣሬ ሊመለከታችሁ ተገዷል ሲል አንት ባወጣው መግለጫ ገልጿል ፓርቲው ትግራይን እንደ ግል ንብረታቸው የሚቆጥሩ የህወሓት ቡድን ኋላ ቀር መሪዎች ትግራይን ከቀውስ ወደ ከፋ ቀውስ እያስገቧት ይገኛሉ ሲልም ወቅሷል። የህወሓት ቡድን የሻቢያ መጠቀሚያ ሊያደርጋቸው እየተዘጋጀ ነው በማለት የትግራይን ህዝብ ያስጠነቀቀው ስምረት ቡድኑ በትግራይ ህዝብ ዘንድ ተቀባይነት ስላጣና የሻቢያን ተልዕኮ ለማስፈጸም ሲል ታጣቂዎቹን ሰሞኑን ወደ አፋር ክልል አስገብቷል በማለትም ከሷል። ይህ ድርጊት የፕሪቶሪያውን ግጭት ማቆም ስምምነትና ህገ መንግስቱን እንደሚጥስም ፓርቲው አመላክቷል። ፓርቲው የትግራይ ህዝብ የኤርትራን መንግስት ሊቃወምና ልጆቹን ከጥፋት ሊታደ ግ ይገባል። በማለትም ጥሪውን አስተላልፏል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጠባጫሪ ድርጊቶችን እንዳቆምና ለግጭት ማቆም ስምምነት ተገዥ እንደሆነ የተመድና የአፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝና ለህብረቱ ኮሚሽን ሊቀመንበር ሙሐመድ የሱፍ ትናንት በላኩት ደብዳቤ ጠይቀዋል። ደብረጽዮን አፋር ክልል ውስጥ በፌዴራል መንግስቱ የሚደገፈው ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉ ከሰዋል። ደብረጽዮን ፌዴራል መንግስቱ ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞ ሞታል ያሉት የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽም አስጠንቅቀዋል። በመጨረሻም ወደ ውጭ መረጃዎች እንለፍ። በኡጋንዳ አማጺ ቡድን መሪ ጆሴፍ ኮኒ ላይ የጦር ወንጀል ክስ መመስረቱን ዓለም አቀፉ የወንጀለኞች ፍርድ ቤት አረጋገጠ። የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ዳኞች በኡጋንዳ አማጺ ቡድን ጆሴፍ ኮኒ ላይ የተፈጸሙ የጦር ወንጀሎች እና የሰብአዊ መብት ወንጀሎችን አረጋግጠዋል። ፍርድ ቤቱ የስር ማዘዣ ካወጣ ከሁለት አስርት ዓመታት በኋላ ክሱ ተመስርቷል። በስር ላይ የሚገኙት ኮኒ ግድያ፣ ወሲባዊ ጦርነት እና አስገድዶ መድፈርን ጨምሮ 39 ክሶች ቀርበውበታል ኮኒ ከዓለም አቀፉ ጀል ፍርድ ቤት ለረጅም ጊዜ ሸሽቷል። ከ2002 እስከ 2005 ዓ ምት ከሰሜን ኡጋንዳ የሎርድ ሮዚስታን ጦርነት በመምራት ኮኒ በወንጀል ተጠያቂ ናቸው ብሎም ለማመን በቂ ምክንያቶች እንዳሉ ዳኞች ተናግረዋል። ከአማጺዎቹ ከተፈጸመባቸው ወንጀሎች በተጨማሪ ኮኒ ራሱን ፈጽሟል በተባለ አስር ወንጀሎች እንደዚሁም ሚስቱ እንደሆኑ ካስገደዳቸው ሁለት ሴቶች ጋር ተይዞ ተጠያቂ ሊሆን እንደሚችል ዳኞቹ ተናግረዋል። ኮኒ በሲቪል ሰፈሮች ላይ ጥቃት እንዲፈጸም፣ ሰላማዊ ሰዎች እንዲገደሉና እንዲበደሉ ሲያገለግሉ ንብረታቸው እንዲዘረፍ እንደዚሁም ደግሞ እንዲወሰድ አሊያም ህጻናትና ሴቶች አፍነው ከአማጺ ቡድኑ ጋር እንዲቀላቀሉ ቋሚ ትዛዝ ሰጥቷል ተብሏል። የዓለም አቀፉ የወንጀለኞች ፍርድ ቤት ተጠርጣሪ በሌለበት ክስ ሲያረጋግጥ ለመጀመሪያ ጊዜ ነው። ይህ ማለት ኮኒ ከተያዘ ጉዳዩ በመደበኛ ወደ ችሎት ሊቀጥል ይችላል ተብሏል። በአይሲሲ ህግ መሰረት ተከሳሹ በፍርድ ቤት ሳይገኝ የሙሉ ክስ ሂደት ሊጀመር አይችልም። በተባባሰው የሱዳን ጦርነት የፈጥኖ ደራሽ ኃይል በካርቱም ከተማ ላይ የድሮን ጥቃት መፈጸም ሙ ተሰምቷል። የሱዳን ዋና ከተማ ካርቱም፣ አትባራና ኦምዱርማን ትናንት አርብ በድሮን ጥቃት መፈጸሙን የዓይን እማኞችና ወታደራዊ መኮንኖች አስታውቀዋል። ጥቃቶቹ የተፈጸሙት አሜሪካን ጨምሮ አራት ሀገራት ብሔራዊ ጦሩና በፈጥኖ ድራሽ ኃይሉ ለሰብዓዊነት ተኩስ እንዳቆሙ ግፊት እያደረጉ በሚገኝበት ወቅት ነው። አሜሪካን ጨምሮ አራት ሀገራት የሱዳን ተፋላሚ ኃይሎች ሰብአዊ የተኩስ አቁም ላይ እንዲደርሱ ግፊት እያደረጉ በሚገኙበት ወቅት ካርቱም ላይ ትናንት ድሮኖች መተኮሳቸውን የአይን ማኞችና የሀገሪቱ መገናኛ ብዙሃኖች አረጋግጠዋል። የሱዳን ጦር በሚቆጣጠራቸው የከተማይቱ በርካታ ክፍሎች ፍንዳታዎች መሰማታቸውን የጀርመን ዜና አገልግሎት ዘግቧል። ከካርቱም በተጨማሪ አትባራና ኦምዱርማን በተባሉት ሁለቱ የሱዳን ከተሞች በፈጥኖ ድራሽ ኃይል ድሮኖች ኢላማ እንደነበሩ አንድ ከፍተኛ የጦር መኮንን ለፈረንሳይ ዜና አገልግሎት ተናግረዋል። በሰው ላይ የደረሰ ጉዳት አለመኖሩን የገለጹት የጦር መኮንን ኮንኑ በመሐመድ ሀምዳን ዳጋሎ የሚመራው ታጣቂ ቡድን የተኮሳቸው ድሮኖች የሱዳን ብሔራዊ ጦር እንዳከሸፈ ተናግረዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን እያመሰገነን በዚሁ እንሰናበታችኋለን። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝናችሁ። መልካም ጊዜን ተመኘን። በቀጣይ በሌላ መረጃ እንገናኛለን።